ር ረ ሲ ፋር ን የአፋር ህዝብ በቀይ ባህር አካባቢ ባለው ስትራቴጂካዊ አሰፋፈሩ መነሻነት ህዝብን፣ መሬትን፣ አፈር ከም መጻወት መጽወት፣ ምዝማዝ፣ ወዘተ በምስራቅ አፍሪቃ፣ ሁለት ጦርነት እንጀራቸው የሆኑ መሪዎች በአዲስ አበባና በአስመራ አሉ። እነሱ እስካሉ ድረስም የጥይት ድምፅ፣ የፍንዳታ ጩኸት የአፍሪካ ቀንድን ጆሮ ያደነቁራል። ሰሞኑን ኢሳያስ አፈወርቂ ከኤርትራ የተናገሩትና ባለፈው አንድ ዓመት ተኩል አብይ ከአዲስ አበባ ያደረጉት ነገር በእርግጥም ቀጣናው ላይ አንዳች እልቂት በድጋሚ እያንዣበበ መሆኑን የሚጠቁም ነበር። ይህ የእልቂት ምድር ደግሞ የአፋር ክልል እንዲሆን የተፈረደበት ይመስላል። አብይ አህመድ በትግራይ የተቋቋመና እኔ ያቋቋምኩት ነው የሚሉትን መስተዳደር የሚወጋ ታጣቂ ኃይል እያደራጁበት ነው። ለዚህም ገዶና ተስፋ የተባሉ የጸጥታና መከላከያ ሰዎች ከትግራይ ተገፍተውና ተከፍተው ከወጡ ጄኔራሎችና ታጣቂዎች ጋር ተጣምረዋል። የውህደድ ብልጽግናዎች ኤርትራን የሚወጋውን የቀይ ባህር አፋሮችም የሚያስታጥቁት በዚሁ ክልል ነው። ኢሳያስ አፈወርቂ የአፋር ክልል ታጣቂዎችን እያስኮበለሉ ወደ ኤርትራ እያሻገሩ ናቸው። በተያዘው ሳምንት ከአንድ ዞን የጸጥታ ሰራተኞችና ፖሊሶች ነቅለው ወደ ኤርትራ ምድር ገብተዋል። ሰሞኑን ባደረጉት ንግግርም የአፋር ምድር የጦር ሜዳ እንደሚሆን ጠቁመዋል። የጅቡቲው ፕሬዝዳንት አፋርን በማስመልከት ከአዲስ አበባ የተያዘውን ፕሮጀክት ክፉኛ ወግዘውታል። ይህንንም ዓለም አቀፍ ሚዲያዎች ጽፈውታል። የኢትዮጵያው ጠቅላይ ሚኒስትር ባሳለፍኑ መጋቢት ከአፋር ወደ ጅቡቲ ሄደው የጠበቃቸው የኡመር ጊሌ ፊት ቀዝቃዛ ነበር። በእርግጥም የጅቡቲው ፕሬዝዳንት ጠቅላይ ሚኒስትሩ ስለ እሳቸው የተናገሩትን ከሰሙ ቆይተዋል። ዑመር ጊሌህንና አልበሺርን አባረራችኋለሁ፣ ከዚህ አካባቢ ሽማግሌዎች መጥፋት አለባቸው ማለታቸውን ገና ከዓመታት በፊት ከፈረንሳዮቹ ሰምተዋል። አፋርን አንድ አድርጋለሁ የሚለው የጠቅላይ ሚኒስትሩ አጀንዳ መሰሪ መሆኑ የገባቸው የሚመስሉት ጊሌህ አትረብሹን ሲሉ በአማርኛ መናገራቸው ታውቋል። በዚህ መሃል ደግሞ የተባበሩት አረብ ኤምሬቶች ገብታለች። ኦመር ጊሌህ ከሬዲዮ ፍራንስ ኢንተርናሽናል ጋር ባደረጉት ውይይት ኤምሬትስ አካባቢያችንን እየበጠበጠች ነው ብለዋል። ከዚህ ንግግራቸው ውስጥ ቂም ሳይሆን እውነት አለ። አፋርን ጦር ሜዳ የሚያደርገውን ሁኔታ ለማግኘት ክሩን ስንከተል አቡ ዳቢ እናገኘዋለን። የጨዋታው አዘጋጅ የተባበሩት አረብ ኤምሬቶች ስትሆን የጨዋታው ተሳታፊዎች አስመራ፣ አዲስ አበባና ጅቡቲ ናቸው። ኳስ ሜዳው የአፋር ሕዝብ ሲሆን ኳሷ አሰብ ነች። የውልደት ምጣኔው እጅግ ዝቅተኛ የሆነው በቁጥር የሚያነሰው በተበታተነ ሁኔታ በሶስት አገራት ውስጥ የሚኖረው የአፋር ሕዝብ ምናልባትም እስከ መጨረሻው ሊጠፋ ወይም ድጋሚ ሊያንሰራራ የሚችልበት አደገኛ ጦርነት ተደቅኖበታል። ይህንን አፋርን የማጥፋት አቅም ያለውን የእልቂት ዘመን በማስተባበር ደግሞ የአፋር ክልል ከፍተኛ ሹማምንት አብረው እየሰሩ ናቸው። የጦርነትና የጦር ማዕከሉ አፋር የትግራይ፣ የኤርትራ፣ የኦህዴድ ብልጽግና፣ የጸረ ሻቢያ፣ የጸረ ብልጽግናና መሰል ኃይሎች ታጥቀው የመሸጉበትና የሚንቀሳቀሱበት እንዲሆን ያደረገው ወቅታዊ ሁኔታ፣ አደገኛውን አዝማሚያ መመልከት የዚህ ዝግጅት ትኩረት ይሆናል። በዝርዝር ለመመልከት ያስችለን ዘንድ የዲፕሎማቲክና የጸጥታ ምንጮችንና ባለሙያዎችን አነጋግረናል። አብራችሁን ቆዩ። በሁሉም ክልሎች ግጭት አለ። በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም፣ እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። አንዳንድ የውጭ ሰዎችም ሳይቀሩ ሰላም እኮ ያለው እዛ ብቻ ነው ይሉናል። አዎ ሰላም እዛ አለ፣ ምክንያቱም ሰላም የሚያደፈርስ ኃይል፣ ከዚህ ቀን ከሌት የሚሰራ ኃይል የለም ደግሞም አያፍሩም። እኛ ብቻ ነን ሰላም ይላሉ የሚለው የጠቅላይ ሚኒስትሩ ንግግር ስለ ራሳቸው ሀገር የተናገሩት ባይመስልም የሚያወሩት ስለ ትግራይ ክልል ነበር። በ2013 ዓ ም አሁን ኢትዮጵያን መቀመቅ ውስጥ የከተተውን እልቂትን ከማወጃቸው በፊት ደጋግመው የሚናገሩትም ይህን ነበር። ያኔ አገሩን ሁሉ ሲያተረማምሱት የትግራይ ክልል የሰላም ደሴት ነበረች። በዚህ የተበሳጩት ጠቅላይ ሚኒስትሩም እንዲህ እየተናገሩ ሌላው ሁሉ ተበጥብጦ እንዴት ትግራይ ሰላም ይሆናል ብለው ሚሊዮኖችን ሊገ ሉ ዘመቱ ያኔ የለኮሱት እሳት ተቀጣጥሎ ትግራይንም አቃጥሎ መላ ኢትዮጵያን እያነደደ ቆይቶ አሁን ደግሞ ኤርትራ ላይ ሊለኮስ ጫፍ የደረሰ ይመስላል። በ2013 ዓ ም የወጉት የእኔ ገባር ሆኖ እንደ አገኘው ተሻገር የሚታዘዘኝ ምስለኔ እንደ ሙስጠፋ ያለ ሎሌ እንደ እንዳሻውጣ ሰው ያለ ሹምባሽ ከትግራይ አልገኛለ ብለው ነበር። አሁን ደግሞ ጀነራል ታደሰ ወረደ እኔ የሾምኩት ፕሬዚዳንት ነው ብለውም ራሴ አቋቋምኩት ያሉትን የክልሉን መንግስት የሚወጋ ታጣ ታጣቂ ኃይል በአፋር ክልል እያደራጁ መሆናቸውን ዓለም አቀፍ ሚዲያዎች ዘግበዋል። በህወሓት ተገፍተውና ተከፍተው ከትግራይና ከሰራዊቱ የወጡ ኃይሎችን ለማደራጀትና ለማስታጠቅ ደግሞ በሶማሊያ የጎሳ አለቆችን ሲያስታጥቁ የሰነበቱት ጀነራል ተስፋ ያያሌው ተመድበዋል። ባለፈው ዓመት በሶማሊያ ሲያደርጉት ከነበረው ተሞክሯቸው በመነሳትም ከትግራይ የተገፉና የተከፉ ሰዎችን በሽከትና መጋለ በማደራጀት የቀደመውን የመከላከያውን ልብስ በመስጠት የቡድንና የግለሰብ ትጥቅ በማቅረብ የራሳቸውን መንግስት ለመውጋት የሚያስችላቸውን ኃይል እየፈጠሩ ናቸው። ይህንን በአፋር ክልል የሚቋቋምንና የትግራይ ተወላጆች የተሰባሰቡበትን ኃይል በሚያደራጀው የብልጽግና አመራር ውስጥ የሚገኙት ደግሞ አቶ ገዱ ሀመሎ የተባሉት የክልሉ የጸጥታ ሹም ናቸው። በኦህደድ ብልጽግናዎች ዘንድ እንደ ታማኝ ተላላኪ የሚቆጠሩት እኒህ የጸጥታ ሹም ለዚህ አበርክቷቸው ከጨው ንግድ እስከ ሲሚንቶ ችርቻሮ ያለ ክልካይ ያለ ክልካይ እንዳከናውኑ በመፍቀድ ውለታቸው እየተከፈላቸው ነው። ይህ የትግራይ ተወላጆች የተጠራቀሙበት ስብስብ በአፋር ክልል ውስጥ የሚንቀሳቀስና የሚደራጅ ታጣቂ ኃይል ነው። እነዚህን ብልጽግና ሀብት መድቦ ሰው አሰማርቶ የሚያደራጃቸውን ታጣቂዎች ደግሞ የቀድሞ የቲዲኤፍ አመራር አባል የሆኑት እነ ጀኔራል ወዳንጥሩ ወይም ጀኔራል ገብረ እግዚአብሔር በየነ የሚመሯቸው መሆናቸውን አፍሪካን ኢንቴሊጀንስ ጽፏል። ዓለም እያየው የፈረመው የሰላም ስምምነትም የአገሪቱ ህግም ሆነ የሞራል ደንብ የማይገዛው የብልጽግናው መንግስት የራሱን አገር ሰዎች ለማገዳደል እንዲህ ተግቶ እየሰራ ነው። አብይ አህመድና ምስለኞቻቸው ጦርነት እንጀራቸው ነው ሲባል ለውጊያ የሚሆን አጋጣሚን ሁሉ ይጠቀማሉ ማለት ነው የምትል አንድ የቀድሞ የትግራይ ክልል መንግስት ባልደረባ የትግራይ ክልል ፖለቲካዊ ችግር በፖለቲካ መንገድ እንዲፈታ እንደ መሪ የሚጠበቅባቸውን ኃላፊነት መወጣት እየተገባቸው የራሳቸውን መንግስት ለመውጋት ኃይል ለማደራጀት ይሰማራሉ ትላለች። ይህ ታጣቂ ኃይል በአፋር ውስጥ ሲደራጅ ዝም ያለው የአፋር ህዝብ ግን መጥፊያው መሆኑን ሊገነዘብ ይገባል ትልና የክልሉ ባለስልጣናት የኦህደድ ብልጽግናን የጥፋትና የእልቂት አጀንዳ እያስተባበሩት መሆኑ ሊገለጽለት ይገባል ትላለች። ይሄኛው የአልጀዚራ ዘገባ ደግሞ አፋር ክልል የትግራይ ታጣቂዎች መደራጃ ብቻ ሳይሆን የኤርትራ ተቃዋሚዎች ምሽግ መሆኑን የሚገልጽ ነው። የቀይ ባህር አፋሮች ዴሞክራሲያዊ ድርጅት የሚባለው ታጣቂ ኃይል ኢሳይያስ አፈወርቂን ኢላማው አድርጎ የሚታገል ቡድን ነው። ይህንን ቡድን ለማጠናከር ደግሞ የብልጽግናው ጠቅላይ ሚኒስትር ሰውና መሳሪያ ማሰማራታቸው ከተነገረ ቆይቷል። አልጀዚራ ኢትዮጵያ ትደግፋችኋለች ሲል የጠቀሰውን የዚህን ድርጅት አመራሮች ጠቅላይ ሚኒስትሩ ከአንድ ዓመት በፊት ወደ አፋር ክልል በሄዱ ጊዜ ስለማነጋገራቸው ሲዘገብ ነበር። ይህም በኦህደድ ብልጽግና የሚደገፍና በአፋር ክልል የሚገኝ ሌላ ታጣቂ ኃይል ነው። ይህንን ታጣቂ ኃይል ከባድ መሳሪያዎች ጭምር እንዳስታጠቁትና በኤርትራና በኢትዮጵያ ድንበር አቅራቢያ እየተንቀሳቀሰም እንደሆነ ተዘግቧል። የአገሪቱን ሀብት በአገር ውስጥ ለመገዳደያ መዋሉ ሳይበቃው የጎረቤት አገር ታጣቂንም ለማስታጠቅ የተጠቀመበት አገዛዙ አፋርን የደመሬት ሊያደርገው የትግራይን ብቻ ሳይሆን የኤርትራንም መንግሥት የሚወጋ ኃይል ያደራጅበታል። ከቀይ ባህር አፋሮች ዴሞክራሲያዊ ድርጅት በተጨማሪ ብርጌድን አህመዱ በዚሁ በአፋር ክልል ወታደራዊ ስልጠና መጀመሩን በመግለጽ ደጋፊና አባሎቹ እንዲመዘገቡ ጥሪ ሲያቀርብ ተሰምቷል። ይህም በሆደድ ብልጽግና የሚደገፍ በአፋር ክልል ውስጥ የሚገኝ ሌላኛው ተጨማሪ ታጣቂ ኃይል ያደርገዋል። የታጣቂዎች ማዕከል የሆነው አፋር እንዲህ ያሉ የአገር ውስጥና የውጭ ታጣቂዎች መተረማመሻ ሆኗል። የራሱን ክልልም የጎረቤት ሀገርንም የሚወጋውና ለመውጋት የውክልና ጦርነት የሚያካሄደው የኦህዴድ ብልጽግና ይህንን እንደ ችሎታና ብልጠት ሲያየው እንደ መመልከት ያለ አስተዛዛቢ ነገር የለም የሚሉ አንድ የአፋር ፖለቲከኛ መንግስታዊ ስልጣን ያስገኘውን ሀብትና ኃላፊነት የራስንም ሀገር ለማተረማመስ ጎረቤትንም ለማመስ መጠቀም አላዋቂነትና አገር ጠልነት ነው ይላሉ። የውህደት ብልጽግና ቀይ ባህር ላይ እሬቻን አከብራለሁ ብሎ መናገር ከጀመሩ ወዲህ ከአስመራው የቀድሞ ወንጀል አጋሩ ጋር በይፋ መለያየቱ ታውቋል። እናም የአፋር ህዝብ በጦርነት ይጠፋል፣ በቁጥርም እየተመናመነ ያለ ህዝብ ነው። ከኤርትራ ጋር በሚደረግ ውጊያ ስለሚጠፋ የከሚሴና የአካባቢውን ኦሮሞ ወደ አፋር እናካልለዋለን። ከኦሮሚያ ጋር በጉርብትና የቆየው አፋርም በእኛ ይጨፈለቅና ክልሉ የኦሮሞ ይሆናል። ኦሮሞም ከቀይ ባህር ጋር በቀጥታ ይገናኛል ብለን የኦሮሞን ህዝብ እንቀሰቅሰዋለን እናሳምነዋለንም የሚል አውዳሚ ስሌት እንዳላቸው አውቃለሁ የሚሉ አንድ የቀድሞ የብልጽግና ሹም ደግሞ ይህንን በማስተባበር ሂደት ውስጥ የአፋር ልሂቃን እየተሳተፉ መሆኑ አስተዛዛቢ ነው ይላሉ። ሕዝብን፣ መሬትን፣ አፈር ከመድረክ መጫወትን፣ ምዝማዝ ወዘተ ዘንደራን ምሁታቱን ኣብ መወዳእታ ህድማ ንቅድሚት ጥራይ ክበሃል ዝከኣል የኤርትራው ፕሬዚዳንት እንኳን እንዲህ ያለ ለም አፈር አግኝተው እሳቸው የጦርነት ችግኝ መትከል የሸበቱበትም የመለጡበትም ሁለት ጸጉር ያወጡበትም ስራቸው ነው። የአፋር ክልልን እንዲህ በስም ጠቅሰው የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ወዘተ እያሉ ዘርዝረዋል። የዚህ ንግግራቸው ምንጭ በፍቅራቸው ዘመን ከኦህደድ ብልጽግናዎች ጋር የመከሩበትና ያወቁት ጉዳይ ስላለ ብቻ አይመስልም። የአፋርን ሕዝብ ምድር አኬልዳማ የማድረጉን እቅድ እሳቸው ሰተት ብለው ገብተውበታል። የብልጽግናው አገዛዝ የኤርትራንና የትግራይን ታጣቂዎች ካስጠለለበት የአፋር ክልል ወደ ኤርትራ የሚኮበልሉ የጸጥታና የደህንነት ሰዎችን እየተቀበሉ እያስታጠቁና እያደራጁ ናቸው። በዚህ በተያዘው ሳምንት ከአፋር ክልል ዞን ሁለት ቁጥራቸው ያልታወቀ የመንግስት ወታደሮች ወደ ኤርትራ መሄዳቸው ተሰምቷል። ከበረሃለ ወደ ኤርትራ የተሻገሩት እነዚህ ታጣቂ ኃይሎች ከሐጂ ኢብራሂም ኃይሎች ጋር መቀላቀላቸው ተዘግቧል። ሐጂ ኢብራሂም ደግሞ የመከላከያ ሚኒስትሯ አይሻ መሐመድ አጎት ሲሆኑ ከአፋር ክልል ውስጥ አጃቢዎቻቸውን ይዘው ወደ ኤርትራ የኮበለሉና በዚያም ከሄዱ በኋላ ታጣቂ ኃይል እያደራጁ ያሉ መሆናቸውን የገለጹ ናቸው። እሳቸው በሰጡት አስተያየት ዋና አጀንዳቸው የአውላ አርባን አገዛዝ መዋጋት እንደሆነ ገልጸው የሙስጠፋ መስተዳድርም የአፋር ህዝብ ጠላት ነው ብለዋል። እዚህ ጋር የሚነሳው ጥያቄ ከኦህዴድ ብልጽግና ጋር ጸብ ውስጥ የገባው የሻቢያ አገዛዝ የአፋር ክልል መንግስትን ብቻ ኢላማ ያደረገውን የኢብራሂምን ታጣቂ ኃይል መደገፉ ምን ትርጉም ይሰጣል የሚል ሊሆን ይችላል። አስተያየት ሰጪዎች ለዚህ የሚሰጡት ምላሽ የኢሳያስና ሻቢያውያን ፍላጎት ኢትዮጵያን የትኛውንም ክፍል ላይ ቢሆን መበጥበጥ እንጂ አብይን ማስወገድ አይደለም ይላሉ። የሻቢያ የዕድሜ ዘመን ፍላጎት ኢትዮጵያን ማመስና ማፍረስ ነው። ይህንን በተግባር እየፈጸመ ያለው የኦህደድ ብልጽግና ደግሞ እንዲወገድ ሻቢያ አይፈልግም። ይሁን እንጂ በአገር ውስጥ እርስ በርስ መተላለቁ እንዲቀጥል የትኛውንም ኃይል እያስታጠቀና እያሰለጠነ ሊያሰማራ ይችላል። የአፋር ታጣቂዎችን የሚደግፈውም ከዚሁ አንጻር ነው ሲሉም ያብራሩታል። ሻቢያዎች በአሰብ ወደብ በቅርብ ርቀት ላይ የሚገኘው የአፋር ክልል ላይ የሚለኮስ እሳት ግዛታቸውን ከኦህዴድ ብልጽግና ወረራ ለመከላከል የሚደረገው ጥረት አካል አድርገው ሊጠቀሙበት ይችላሉ ሲሉም ያክላሉ። ለዚህም ይመስላል ባለፉት ዓመታት የብልጽግናን መንግስት አግዘው ኢትዮጵያውያንን የጨፈጨፉትና በዚህ ስራቸውም እንደማይጸጸቱ የተናገሩት ኢሳያስ አፈወርቂ የኢትዮጵያ ህዝቦች ሊታገሉ ተነስተዋል የሚል አስተያየት ሲሰጡ የተሰሙት ህዝቢ ኢትዮጵያውን ሕርያታቱ ፈሊጡ ተቃውሞታቱ ከባራተ ይረአ ኣሎ። ይህ የኢሳያስ አፈወርቂ ገለጻ ኢትዮጵያውያን እዚያው እየተላለቃችሁ ትቀጥላላችሁ የሚል ትርጉም ቢሰጠው ልክ ይሆናል። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል፣ ተቃውሟቸውንም ለማጠናከር እየተዘጋጁ ነው የሚለው ገለጻ እስካሁን በብልጽግና ላይ የተካሄደው ተቃውሞና ጸረ አገዛዝ ትግል የሚረባ አልነበረም። አሁን ግን እኛ ልንደግፈው ስለሆነ ይጠናከራል። በአገዛዙ ላይ የሚደረገው ተቃውሞም ገና ዝግጅት ላይ ነው እንጂ አልተጀመረም የሚል መሆኑም ግልጽ ነው። የብልጽግናን አገዛዝ የኦሮሞ ወጣቶች ገና ከ2011 አጋማሽ ጀምረው፣ የትግራይ ህዝብም ገና ከማለዳው አንስቶ፣ የአማራ ወጣት ባለፈው ሁለት ዓመት እየታገሉት ቢቆዩም ይህ ሁሉ በኢሳይያስና በሻቢያውያን ፈቃድ የተካሄደ ስላልሆነ እንደ ትግል አይቆጠርም። እናም በአደባባይ የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል ተቃውሟቸውን ለማጠናከር እየተዘጋጁ ነው። በማለት ጸረ አገዛዝ ትግሉ በኢትዮጵያ ውስጥ የሚካሄደው እኛ ስንቀባው ነው ስንመርቀውም ነው የሚል መልእክት በአንድ በኩል እስከ ዛሬ የነበረው ትግል ሁሉ የረባ አልነበረም፣ ትግሉ ገና አሁን መጀመሩ ነው የሚል ሐሳብ ደግሞ በሌላ ወገን አስተላልፈዋል። ይህ ብልጽግና የሚወደው መንገድ ነው። እናም ከሻቢያ ጋር በቀጥታም ሆነ በተዘዋዋሪ በሚደረጉ ውጊያ አፋር አኬልዳማ ይሆናል ማለት ነው። ብልጽግና የሚደግፋቸው ጸረ ሻቢያ ታጣቂዎች በአንድ በኩል፣ ሻቢያ የሚያስታጥቃቸው ጸረ ብልጽግና ኃይሎች በሌላው ወገን ከሚያደርጉት ውጊያ በተጨማሪ ራሳቸው መንግስታቱ አሰብን ለመያዝና ለመከላከል በሚያደርጉት ጦርነት የአፋር ሕዝብ ወደ ታሪክነት የሚቀየርበትን መቃብር ይከፍቱታል። ከእነዚህ የጦርነት አባወራዎች በተጨማሪ የጅቡቲው ፕሬዚዳንትም በዚሁ ሂደት ውስጥ ሚና እንዳላቸው እየተነገረ ነው። ጠቅላይ ሚኒስትር አብይ ባሳለፍነው መጋቢት አደም ፋራህንና አህመድ ሺዴን ይዘው ጅቡቲ በሄዱበት ወቅት አፋርን አንድ ማድረግ እቅድ አለኝ ብለው በመናገራቸው ኡመር ጊሌህ ተቆጡ የሚሉ ምንጮች ከዚያ በኋላም የጅቡቲ መንግስት በአገሩ የሚኖሩ ኢትዮጵያውያንን ወደ ማሳደድ ገባ ይላሉ። አፋርን እንዳደርጋለሁ ማለት በጅቡቲና በኤርትራ የሚኖሩትን አፋሮች ወደ ኢትዮጵያ እጠቀልላለሁ ማለት ነው የሚሉት ቀደም ሲል የጠቀስናቸው የአፋር ጉዳዮች ታዛቢ፣ ይህ ደግሞ የጅቡቲ ሉዓላዊነት የሚጻረርና ግዛታዊ አንድነቷን አደጋ ውስጥ የሚጥል ነው ይላሉ። እናም ይህንን አፋርን አንድ የማድረግ ሐሳብ ከጠቅላይ ሚኒስትሩ ከሰሙ በኋላ በቁጥር አናሳ መሆናችን እንድንዋጥ ያደርገናል በሚል ኢትዮጵያውያንን ከጅቡቲ ማባረር ተጀምሯል፣ ይህንን የአፋሮችን አንድ የማድረግ እንቅስቃሴ የሚያኮላሹ ተግባራትንም ወደ መከወን ተገብቷል ሲሉ ያክላሉ። ከዚህ ኢትዮጵያውያንን ከማባረር በዘለለ በጅቡቲ መንግስት የሚደገፉ ጸረ አፋር ኃይሎችም እንዳሉ የሚያነሱ ሰዎች ደግሞ እነዚህም ትጥቅ ይሰጣችኋል ይላሉ። ከወራት በፊት የጅቡቲ መንግስት በድሮን የደበደባቸው የኡመር ጊሌህን አገዛዝ የሚዋጉ ታጣቂ ኃይሎችም በዚሁ በአፋር ክልል ውስጥ እንደሚገኙ ሲዘገብ መክረሙ አይዘነጋም። በአጠቃላይ አፋር ክልል በብልጽግና የሚደገፉ ሁለት ጸረ ሻቢያና አንድ ጸረ ህወሀት ታጣቂዎች፣ በሻቢያ ስንቅም ትጥቅም የሚሰፈርለት ቢያንስ አንድ አማጺ ኃይል፣ በጅቡቲ የሚደገፉ የተበታተኑ ታጣቂዎች፣ የጅቡቲን መንግስት የሚቃወሙ ኃይሎች፣ የሶማሌ ክልሉ ሙስጠፋ መሐመድ የሚጠቀሙባቸው ታጣቂዎች፣ በአጠቃላይ በሶስት ሀገራት የሚደገፍና ሶስት አገራትንም የሚቃወም ቢያንስ ሰባት ታጣቂ ኃይል ነፍጥ ይዞ የሚንቀሳቀስበት ክልል ሆኗል። የስልጣን ዘመኑን መክሌት ጦርነትን ያደረገው የብልጽግናው መንግስት የአፋርን ህዝብ እስከ ወዲያኛው ሊያጠፈው የሚችልበትን ይህንን ታጣቂ ኃይልም እያተረማመሰው ነው። መልካሙን ውሎ መመኘት በዚሁ እንሰናበታለን።